ኢየሱስ ማስረጃ እያቀረበ ነው። እኔ ደግሞ ፍጡር ስለመሆኑ ፍጡር ደግሞ ዘላ ዓለማዊ እንዳልሆነ ተስማምተናል ከሱ ጋር። ኢየሱስ ደግሞ ፍጡር ስለመሆኑ መጽሐፍ ቅዱስ የማስረጃ እያቀረብኩለን። ስለዚህ አሁን ምን ሆነ ጨዋታው ማለት ነው። እሱም ዘላ ዓለማዊ ስለመሆኑ ማስረጃ ያቀርባል፣ እኔ ደግሞ ዘላ ዓለማዊ ላለመሆኑ ማስረጃ ያቀርባል። ሁለታችንም በመጽሐፍ ቅዱስ ማስረጃ አለም ማለት ነው። ግልጽ ነው አይደለም? ግን ማድረግ ያለበት ምንድነው እሱ ማስረጃ ካቀረበ በኋላ እኔ አቀረብኩትን ማስረጃ ማፍረስ አለበት። ዘላዓለም አይላለም መሆኑ መጽሐፍ ቅዱስ ማስረጃ አቅርቤያለሁ። ያንን ማፍረስ ካልቻለ ማን ነው በርዕሱ ላይ አሸናፊ የሚሆነው? ግልጽ ነው። ኦኬ። ወይ ደሞ የትኛውን ትክክለኛ ፖይንት የሚለው ነገር ያው ግልጽ ይሆናል ማለት ነው። በቃ ማፍረስ አልቻለም ማለት ነው። እኔው ማስረጃ ያቀረብኩት ግልጽ ነው አይደለም? ይሄ ነው። ሲቀጥል አሁን ሚውት አንሳና መልስልኝ። ሚውት አንሳና መልስልኝ ኢየሱስ ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። አሁን ስለአምላክነት አላወራሁህም። ሌላ ቦታ ትሄድ ሌላ ቦታም ባይደውይ ስትጠየቁ ሌላ ቦታ ከሄዳችሁ ፈረታችኋል ማለት አሁን እያወራሁ ያለሁት ሌላ ቦታ ነው ነው ታልቃት ነው። ሌላ ሰው ስለአምላክነት እያወራሁ ነው። አይ ስለአምላክነት አላወራሁም። አይ እኔም ጥያቄ እና አስተካክል ነው ጥያቄ ትክክል ነው። ባይደውይ ኢየሱስ ሰው ነው ወይስ አይደለም? ትክክለኛ ጥያቄ ነው። ምን ልል እፈልግ መሰለህ ጥያቄ ደቂቃ ናቸው። ርስ ለነገሩ ባይዘው ደቂቃ ይጨመርልኛል። እሱ መጀመሪያ አውርቷል፣ ደቂቃ ሳይቀመጥበት ብዙ ሰዓት አውርቷልአሁን አሁን ጥያቄ መልስ፣ ቀጥታ እየሱ ሰው ነው አይደለም? እሺ። ነው ጥሩ ሰው ፍጡር ነው አይደለም? መልስልኝ። ሰው ፍጡር ነው አይደለም? ቀጥታ መልስ። ሰው ፍጡር ነው አይደለም? ሰው ነው በቃ ፍጡር ፍጡር፣ ዘላለማዊ አይደለም። ዘላለማዊ አይደለም። በቃ ጨረስኩኝ እኮ ያ ጀማ፣ እኔ ጨረስኩኝ። ምንም እኮ ምንም እኮ አያስፈልግም። አሁን እኔ ጨረስኩ፣ ነገር ብታቆም ደስ ይለኛል በጣም ወላሂ። ለሚያዳምጠው ግልጽ ነው፣ እኔ አክትም ያለው አሁን አትግባ። ሁለተኛው ፖይንት ምንድን ነው? አንተ በተናገርከው ንግግር ላይ ነቢዩ መሐመድ እንኳን ይሳሳት አሉ ብለሃል። ማስረጃ አምጣልኝ። የቱ ጋር ጨምሮለት መሰለኝ የጨረሰው አይደል በቃ ችግርን፣ አሁን ጥያቄን ብቻ ይመልስልኝ። ነቢዩ መሐመድ ተሳስተዋል ብሏል፣ ማስረጃ ይስጠኝ። የቱ ጋርሁን ነቢዩ መሐመድ ላይ አይደለም እንመጣለን፣ ችግር የለው። ለሱ ለምን አወራ ማን አውራለ ስለ ነቢዩ መሐመድ ከሆነ ማናወራው ማን አውራለህ? ቅድም ማስረጃ እንደ ይቅርታ አድርግልኝ። ፍጹም ሰው ነበሩ አላለኔ ምንም አላወራም። ለንግግር ማስረጃ አቅርብ፣ አጠይቀኝ ነብዩ መሐመድ ይሳሳታሉ ብለሃል። አሁን ሐሳባችን እዚህ ላይ ነው። ሐሳባችን እዚህ ላይ ስለሆነ ይሄን ሐሳብን ቋጭ፣ ይሄን ሐሳብን ቋጭ እና ይሳሳቱ፣ የቱ ጋር ነው? አየኸው፣ ማስረጃ አምጣ ፕሊስ። ወዳጃችን፣ ይሄን ሐሳብ እንጨርስ። ለምን ወደ ማስረጃ አሁን፣ እጅግ ብዙ ሐሳብ ካወራ ጨርሽ ያለው ቃያጁ ሸሸ። ማስረጃ አምጣ። ለሚናገረው ንግግር እንኳን ማስረጃ ማቅረብ አይችልም። አሁን አሁን አሁን እያመለጥክ እንደሆነ ነው እየተረዳ ያለው አሁን አወራው ከእኔ ቤት አንድ ሰው መጥቶ ለሰው ሹብሃ የሚፈጥር ነገር ፈጥሮ ማንም ሰው አያፍም። ስለዚህ ማስረጃህን አቅርብና ወደሚቀጥለው ትሄዳለህ። ነቢዩ መሀመድ ሐሳባችን ይሄ ነበር ለማለት ነው አይደለም፣ ሹባ ፈጥራ ወይ ነገር ማለፍ አይቻልም። የቤቱ ህግ። እኔ እኮ ለዚህ አሁን ለጀመር ነው ውይይት ሊሆነ ደቂቃ ስጡት እና በዛ ደቂቃ ነው። አይደለም አሁን ምን መሰለ፣ እዚህ ጋር ብዙ ሰዎች አሉ፣ ብዙ ክርስቲያኖች አሉ፣ ሙስሊሞችም አሉ፣ መወያየት ይፈልጋሉ። አሁን እሱ አሁን ይኸውልህ፣ ፖይንታችን አሁን ያወራህ ወሬ አለ ራስ ለምን ወረሱ ትመጣለት ጭራሽ ራስ የመጣሁ የመጣው ነው ራስ ሳይልሁ ማለት ነው። ነቢዩ መሐመድም ይሳሳታል። አሁን እኮ ስጋው ፍጡር ነው። ማስረጃ ቤት። በነገራችን ላይ ወገኖቻችን ስለሚቃወሙ ነው እኔ፣ ስለሚቃወሙ ነው እኔም እውነተኛው። ቆይ ማስረጃ አንዴ ፕሊስ አዳምጠኛል። ይሄን ሐሳብ እንጨርስ እሺ። ማስረጃ ለሱ አቅርብ፣ ግን ማስረጃው ለነብዩ መሐመድ ለሳቸው ለአቅርብ እና ማን ነው? ይሄን ሐሳብ ልጨርስና ለሳቸው ወደ ማቀመ ወደ ማቅረብ ልምጣ ማለት ነው። ያው ያው እሱ ነው። አሁን ይሄ ፕሮግራሙ የእኔ ነው፣ እየጠየቅኩ ነው። መልስ በራስ ንግግር ላይ እየጠየቅኩ ነው። ሌላ ቦታ ትሄድ የረሳኸው አንድ ነገር ግን አሁን ያነሳሁት ሀሳብ ላይ ሐሳብ ከሰጠክ በኋላ ነው ወደዚህ የመጣው ያነሳው ሀሳብ ላይ ያለው ሐሳብ ስለጨ ወደ ነብዩት ጥቅስ ሊስጥክ ስለነብዩት ማለት ነው ዩቲ ይኸውልሽ ይሄ ልጅ ለተጠየቁ ጥያቄ መመለስ አለበት። ካልመለሰ ደግሞ ይቅርታ ይጠይቅ። ይቅርታ አልጠይቅም ደግሞ ካለ አውርጆ እኔ በመሀል ገብቼ የሚተናገርኩት ቤቱ፣ አንተ ቤክ ካላወቅከው ከዚህ በፊት አንድ ሰው ሹቡሃ ፈጥሮ ለሰው የሚፈጥር ነገር አንስቶ ወይም ጣል አድርጎ ማለፍ አይችልም። ማስረጃ ነቢ መሀመድ ፍጹም አልነበሩም ብለህ ልታልፍ ነበር አይደለም? ለዚያ ማስረጃ አምጣ፣ ያለዚ አይ ተሳስቻለሁ፣ ሌላ ቀን አመጣለሁ፣ ይቅርታ ብለህ። አሁን ሁለት ምርጫ ነው ያለ፣ አንድ ማስረጃ ማምጣት፣ ሁለት ይቅርታ መጣች። ፍትሀዊ ትመስያለች ትንሽ። ግን አፍተውለሹ ከሆነ ያነሳሁት ሀሳብ ላይ ሀሳብ ከሰነዘርኩ በኋላ ነቢ መሀመድ ፍጹም ሰው አይደሉም ብለሃል። ይሳሳታሉ ብያለው በደንብ ነው የሚሳሳቱ ማስረጃ ሰው ከሚሳሳተው በላይ ይሳሳታሉ እሺ ማስረጃ ይላ ኦኬ ቁርአናዊ ሐዲሳዊ እስላማዊ ማስረጃ ተልበል እሺ በጣም ጥሩ ክፈት ካሜራ መክፈት አልችልም ይቅርታ ያድርግልኝና ችግር የለም እያነበብክም ቢሆን ንገርን እንቀብላለን ጥቂት ታገሰኛለሽ። የሆነ ቦታ እንዳቀበለ ማለት ነው። እንትዩ እየጠበቅን ነው፣ ችግር የለም ፈልግ። እንዳቀበለ ግን በጣም በጣም ታሳፍራላችሁ ስለሆነ ለመናገር ማለት ነው።

አንብቦ አይደለማ ማስረጃ ማቅረብ ያለብህ ራስ ነህ። እያነበብ ካሳይ ማስረጃ። አንተ አሁን የተናገርከው ተናጋሪው አንተ እስኮን ክድረስ ንግግር ማስረጃ የምታቀርበው አንተ ሆነ ለአንብቦ እንደባነ ቦ ደስ ይለኛል። ምን ይላል መሰለኝ፣ አላህ ኃጢያት ያለፈውን የሚመጣውን ለአንተ ሊምር፣ ጸጋውን ባንተ ላይ ሊሞላ፣ ቀጥተኛው መንገድ ሊመራ ከፈተልህ ነው። ጥያቄ እዚህ ላይ ኃጢያት ያለፈውን የሚመጣውን ላንተ ሊመር፣ ታቂያ አይደለም መጀመሪያ ነብዩ ሰለላሁ ዐለይሂ ጥፋተኛ እንደሆኑ ነው የተናገርከው ጥፋት እንደሰሩ ወንጀልም እንደሰሩ ነው የተናገርከው እና ጥያቄ ህንት ተውና ቀጥታ ወንጀላቸውም ታሳየናለህ እባክህ አሁን እሱ ነው ወንጀል ካልሽኝማ የስድስት አመት ልጅ የሰራውን ወንጀል ላመጣልሽ ይችላለሁ ከስድስት አመት ጋር ምን ከስድስት አመት ጋር ምን አደረጉ ነብዩ መሐመድ ሞዴሬተሮች ሚዩት አታድርጉ እያየሁ ነው ሚዩት አታድርጉት አንዴ ማንም ሰው ደግሞ ጣልቃ እንዳይገባ እሺ አንዴ ቆይ ሁለተኛ ሰው ደግሞ ተደረበ ብሎ እንትን እንዳይል ከስድስት አመት ጋር ምን አረጉ? ሚውቱን አንሳ። እዛ የነፎ ይቅርታ ይቅርታ፣ መልኩ መወያየት አልፈልግም። እሺ፣ ምንም ችግር የለም። ምንም ምንም እኮ ችግር የለም ወንድሜ፣ በማስረጃ እስካወራሁ ድረስ ምንም ችግር የለም። ነው ያ ወንጀል ነው ብዬ ስለማመን ነው ያንን ያመጣው፣ ሌላ ሀሳብ ነው። ምን አደረጉ? ከስድስት አመት ልጅ ጋር ምን አደረጉ? የስድስት አመት ልጅ አገቡ። ከዚህ በላይ ወንጀል አለ እንዴ? እሺ፣ ማስረጃ ኦ ማይ ጎድ! የስድስት አመት ቆይ ቆይ ቆይ ቆይ ቆይ ቆይ። በመጀመሪያ በመጀመሪያ የስድስት አመት ልጅ ማግባት ወንጀል ስለመሆኑ ማስረጃ አምጣልኝ፣ አቅርብልኝ። ማስረጃ ስድስት አመት ልጅ ጋር መጋባት ወንጀል የሚል ማስረጃ አቅርብልኝ። መመለሳችሁም ማስረጃ በቃ አንድ ማስረጃ የላችሁ እንዲሁ ነው የምታወሩት። በደምብ አለን እንዲህ በማለት ዘጠኝ ቶሎ በል ከስድስት ዓመት ጋር መጋባት ወንጀል ቁርአናዊ ማስረጃ ኢስላማዊ ማስረጃ አቅርብልኝ። እያወራን ያለ ስለ ኢስላም ነውና፣ ኦኬ ከቁርአን ከሐዲስ እንደ ወላሂ አሁን ስለ ጋብቻ ተረጋጋ። ብራዘር ተረጋጋ። ቆይ ተረጋጋ። እንዲህ በማለት አንዴ ጀምረው ያለው ነገሩ እንዲህ በማለት አታመልጥም። አምጣ ማስረጃ። ኦኬ እና የስድስት ዓመት ልጅ ማግባት ትክክል ነው ብለህ ታስባለህ? አትጠይቀኝ፣ አትጠይቀኝ ማስረጃ አቅርብልኝ ወንጀል ነው የሚል ዝም ብለህ እኮ አንተ አሁን ወንጀል ማለት ዝም ብለህ እኮ ወንጀል ነው ማለት እኮ አትችልም። ወንጀል ስለሆነ ያ ነገር ለራሱ ማስረጃ ያስፈልጋል። አዳምጠኝ። የስድስት ዓመት ልጅ ማግባት ወንጀል እንደሆነ ለማወቅ አግባና ፍርድ ቤት ስትቀርብ ታያለህ። በአጭር ቃል ማለት ነው። አሁን ወይኔ እያወራ ያለው ስለ ሀገሩ ሕግ ነው። እያወራ ያለው ለዚህ አይነት ለዚህ አይነት የጅል ጥያቄ እኔ ማስረጃ ማቅረብ አልፈለግም። ይቅርታ። ሚዩት አድርጊ፣ ሚዩት ሚዩት አድርጊ። አሁን አንድ ምንም ማስረጃ የለውም ማለት ነው። ጣልቃ እንዳትገባሽ። አሁን ስለ ትልቁ ነገር ስለ ሃይማኖት እያወራን እሱ የሚያወራው ምንድን ነው? ስለ ዲሞክራሲ ስለ ሀገራችን ህግ ነው የሚያወራው። ይውላችሁ ይስማሁን ይጀይረን በደንብ አርጋችሁ ስሙኝ። አንድ ወንድ ኦኬ፣ ሴትን በዚህን ያክል እድሜዋ ያግባ የሚል አንድም ማስረጃ የለም ክርስቲያኖች ጋር የተቀመጠ ነገር እኮ ይኸውልህ፣ አልሐምዱሊላህ እስልምናችሁ ላይ ምን አለ? ተመዩዝ የሚባል ነገር አለ። ምን ማለት ነው ተመዩዝ ማለት? ዩታር ግልጽ አድርግ፣ ማስቀመጥ አለብህ። ይኸውላችሁ በእስልምና ተመዩዝ የሚባል ነገር አለ። ማለትም ለአቅመ አዳም ወይም ለአቅመ ሔዋን መድረስ መለየት ኦኬ ያ ነገር አለ በእስልምናችን ላይ አንዲት ሴት ተመዩዝ ከደረሰች፣ ማለት የወር አበባ ማየት ከጀመረች፣ ለአቅመ ሔዋን ከደረሰች ለጋብቻ ብቁ ነች ማለት ነው። እስልምናችን ይህን ነገር አስቀምጧል። እስኪ ከመጽሐፍ ቅዱስ አንድ ማስረጃ አቀርቡልኝ። የትኛችሁም ክርስቲያን አታመጡም። አንድ ወንድ የስድስት ዓመትን ወንድ የስድስት ዓመትን ሴት ካገባ ኃጢአት ነው የሚል ማስረጃ አታቀርብልኝ አታቀርብልኝም ወይ ደግሞ አንድ ወንድ ሴትልጅ ልጅ በዚህ እድሜው ያክል ያግባ የሚል ማስረጃ አታቀርብልኝ። የለም የተቀመጠ ሕግ የለም። ሲጀመር ባይደው ስለ ጋብቻ እኮ ሲወራ እኮ ክርስቲያኖች እኮ ዝም ልትሉ እኮ ነው የሚገባው። አንድ ወንድ ሴት ልጅ ሲያገባ በዚህ ያክል እድሜው ያግባ የሚል ምንም አይነት ማስረጃ የለም። ቆይ ቆይ፣ ምንም ማስረጃ ሳይኖረው ነው እንግዲህ ነው ላውራ አይደለም። አትመልስቶ አሁን ሚዩት አንተ መማርን ያለብህ ባይ ዘ ዌይ መማርን ያለብህ ጥያቄ እኮ ነው። ለአንተ ጥሩ መንገድ እየከፈኩልህ ነው። እንደተመልሱ ሚዩት አታርጉኝ ፕሊዝ። የአዳምና የህዋንን አረቤኪኛን ነው ሚዩት። ለምን መሰለህ አንተ ትልቅ ሰው ነህ አዳም ስለ ሲወራ ክርስቲያኖች እጅ በድር እጅ በድር ታርጋጩ ቁጭ ብላጩ መማር መስማት ነው ያለብን። መማር ነው ያለባችሁ። ለትሞግቱ ማቅሙ የለህም። መጽሐፍ ክፈትና እስኪ ማስረጃ ነገር ነው። ነው አሁን ባይ ማስረጃ ማቅረብ ያለበት አሁን። መሐመድ ሲያወራ ከቁርአን ነው አይደለ? እሱን ጥሩ ነው። ከገዛ መጽሐፍ እንኳን ማስረጃ ማቅረብ አይችልም። ሴት ወንድ ልጅ በዚህን ያክል እድሜዋ ሴት ልጅ ያግባል። ስለዚህ ስለ ጋብቻ ሲወራ ዝም ብላችሁ ሊሆን ይገባል። አሁን አንተ አሁን ቤኪ ዩቲ አንድ ድል እንስጠው። የስድስት ዓመት ልጅ ማግባት ወንጀል ነው ብሏል። ሰምታችኋት ሁላችሁ ወንጀል ነው ብሏል። ከቁርአን ከሀዲስ ማስረጃ አምጣ ቶሎ በል ቶሎ በል አምጣ። ካላመጣ ይቅርታ ትጠይቃለህ ያለዚህ አትወርዳለን ስታዝ እዛው ላይ የረሳው ነገር አለ። ወንጀል ነው ከማለቱም በአንጻር እሱን የሚያምጣ ሌላ ደግሞ ነቢዩ መሐመድ የስድስት ዓመት ልጅ ለማግባታቸው ራሱ ማስረጃ የስድስት ዓመት ልጅ አገቡ የሚለው ሀይለ ዩቲ ምን መሰለሽ፣ ወደ እሱ ምን እንመጣለን፣ ግን መጀመሪያ ያነሳው ምንድን ነው? ወንጀል መሆኑ ነው ያነሳው። መጀመሪያ ጋር አደረጋችሁት፣ ጋ አደረጋችሁት። ታገሰኛለ አንዱ ለደቂቃ ትሰኝኛለች ወይ? አንድ ደቂቃ አላስረዝሙም። አንድ ደቂቃ ስ ዩቲ ጥሩ ሶትም ይሰማል። ወንጀል ነው የሚል አምታም በመሃል አታቁቁኝ በመሃል ጋር አይደለም፣ ከኔ ጋር አዳምጠኛ እንዴ አዳምጠኛ። እየሳኩ ነው እየሰማሁ ያለሁት። በነገራችን ወገናችን ቅርታ አድርጉልኝ። ላይ ስድስት መሆኑ ዘጠኝ ለኔ ለውጥ የለውም። እሱን መናገር ፈልጋለሁ። ማስረጃ አቅርብ። ስድስት አይታ ዘጠኝ ገባት የሚለውማ ለኔ ለውጥ የለውም እሱ ማላቸው አንድ አረፍተ ነገር አንድ አረፍተ ነገር ተናግሬ እንትን ማለት ችግር የለውም። መቀጠል ማስረጃ ማስረጃ አቅርብ እያልኩ ነው እያለ መናገር ያልፈልገውን ያላየችን ልጅ ማግባት ኃጢያት የለውም ብሎ ነው እየተናገረ ያለው ወንድማችን። ፋ ማስረጃ ለንግግሉ ማስረጃ የለውም። ለዚህ ሁለተኛ ነቢዩ መሐመድ የስድስት ዓመት ልጅ አገቡ ማስረጃ አምጣ በል በል። ኮመንቱን ሚውት አድርጉት። አድማጭ ይሄንን መታዘብ ይችላል። እንግዲህ በምን መልኩ ብለህ መለጥክ እንደሆነ ማለት ነው። ካስመለጥክ ተሳታተ ወይ ልክ አይደለም የምትለውን እኔ ስድስትም የዘጠኝ ለውጥ የለውም ብያለሁ። ማስረጃ አምጣ እንዴ የዘጠኝ ዓመት ልጅ አገቡ። አይሻ የምትባል ሚስት የላቸው ነበር። አጠይቀኝ አይገባኝ። የት አይተህ ነው? ማስረጃ አምጣ ለተናገርኩ። ካላወክህ ደግሞ ዝም ማለት ነው ያለብህ። ካላወክህ አስተምረኝ፣ የሚያውቁት ያግዙሀል። ካላወክህ ዝም ማለት ነው ያለብህ ማለት ነው። ካላወክ ዝም አታቅርብ ማስረጃ አይሻ የምትባል ነበረቻቸው በስድስት ዓመት አይተው በዘጠኝ ዓመት ያገባቸው ያገባቸው ማስረጃ አምጣሽ የቱ ጋ ነው እንደዛ የሚለው የቱ ጋ ማስረጃ እመጣልሃለሁ እመጣልሃለሁ አምጣ ግን እንዳደረጉት አታቀርብ እየጠበቅንህ ነው ቶሎ በል እንዳደረጉት አታቀርብ ዩቲ ስለዚህ የረበሸ ነው ማለት ነው። ማስረጃ የለውም አንድ ማስረጃ የለውም። ያለ ከዚህ በኋላ ዩቲን የምታነሳው ማስረጃ ስታመጣ ነው። አንድ ትርፍቅ አሁን አንድ ድል ነው ነው። አይ ካለ ደግሞ ይወርዳል ማለት ነው። አንድ ነገር እኮ ወንጀል ነው ለማለት፣ ወንጀል መሆኑ እኮ መቅረብ አለበት አይደል? አንድ ነገር ከኪሱ ለምን ያወራል? ወንጀል መሆኑ እሱንም ነው እሱንም ነው መለ እሱንም ያመጣል ያላ ተለበት ይሄ ነው አያችሁ፣ ወጣ ይሄ ነው መጨረሻው። ምንድን ነው? ሄደው ደምላኩ ጋር ያላችሁ ኮሜንት ላይ አሮቂ ነው አይ ስለዚህ ዩቲ አንድ ነገር ላስቀምጥና ትቀጥላላችሁ ባረከላሁ ፊኩም ይኸውላችሁ አሁን ስለጋብቻ ሲወራ ወገናችን ምን አለ ነብዩ መሐመድ የስድስት ዓመት ልጅ አግብተዋል አለ የስድስት ዓመት ልጅ ስለማግባታቸው እና የስድስት ዓመት ልጅ አግብተዋልና ይሄ ወንጀል ነው አለ ግልጽ ነው አይደለም አንደኛ እንዳገቡ ማስረጃ፣ እንዳገቡ የቱጋ ነው ማስረጃ፣ አምጣልኝ ከማለታችን በፊት ራሱ የስድስት ዓመት ልጅ ማግባት ወንጀል ነው ብልሃል። ወንጀል ስለመሆኑ ማስረጃ አምጣ ነው አይደል ያልኩት። ለምን አንድን ነገር ወንጀል ነው ለማለት ማስረጃ ያስፈልጋል አይደለ? ማስረጃ አምጣ ስለው ስለ ሀገራችን ፍርድ ቤት ያወራኛል። ያወራን ስለ እስላም ስለ ከቁርአን፣ ከሐዲስ እንኳን ካልቻለሽ ከገዛ መጽሐፉ ያምጣልኝ፣ ከመጽሐፍ ቅዱስ። እስኪ አንድ ክርስቲያንስ ጊዜ ኮመንት ላይ የስድስት ዓመት ልጅ ማግባት ቆይ ቆይ፣ አንዴሽ ታመጫለሽ። ቆይ የስድስት ዓመት ልጅ ማግባት ወይ ደግሞ ከዚህን እድሜ በታች ማግባት አንዲትን ሴት ወንጀል ነው፣ ሐራም ነው የሚል መጽሐፍ ቅዱሳ ማስረጃም ስጠኝ ብዬ ነበር፣ ሊያመጣልኝ አልቻለም። ስለዚህ ምንም መቆሚያ የለውም ማለት ነው እህት ወንድሞች። መቆሚያ እኮ ያስፈልጋል አይደል? እንዴ! አንድ ነገር ወንጀል ነው ሲባል ወንጀል ስለመሆኑ በራሱ መቆሚያ ያስፈልጋል። ምን ላይ ቁመህ ነው ወንጀል ነው የምትለው? የለም። ኦኬ ይሄን እሺ፣ ሜርሲ ከቁርአን ከሐዲስ ከእስልምና አመጣለሁ ብላለች። ታምጣለህ። ቀጥሉ ዩቲ እኔ እዚህ ወንጀል አይደለም